ሰላም እንዴት ናችሁ? ይህ ስለ እናት ቻናላችን ነው። እንግዲህ በዚህ ቻናል እኔ በልምዴ ከባለሙያዎች ምክር እንዲሁም አንዳንድ የራሴን ጥናት በማድረግ ለእናንተ ይጠቅማል ብዬ አሰብኩትን ይዤላችሁ መጥቻለሁ። ስለዚህ እናንተ ደግሞ ላይክ እና ሰብስክራይብ በማድረግ ትብብራችሁ አይለየኝ። አሁን በአምስቱ ወር እርግዝና ላይ ያለች ሴት ምን መጠበቅ እንዳለባት፣ ስለ ልጇ እድገት፣ ስለ አመጋገቧ እና ምን ምን ማድረግ እንደሌለባት የምንነጋገርበት ይሆናል ማለት ነው። በመጀመሪያ እንኳን ደስ አለሽ። አሁን የእርግዝና ግማሽ ላይ ደርሰሻል። በዚህ በአምስተኛ ወር እርግዝናሽ ላይ የምታያቸው ለውጦች ደግሞ ሆድሽም መታየት የሚጀምርበት አሁን ነው። ደረት አካባቢ ማቃጠል ሊኖር ይችላል። የብብት መጥቆር፣ በጣም ኃይለኛ የረሃብ ስሜት፣ ድድ መድማት፣ ሌላው ደግሞ ድንገት የሆነ የመገላበጥ ስሜት ይሰማሻል። ደብዘዝ ያለ እይታ ሊኖርሽ ይችላል። ስትረች ማርክ ስለሚኖር አሁን ላይ የተለያዩ ፓራፊኖችን በመቀባት ወደፊት እንዲጠፋ ወይም ደግሞ ቶሎ እንዲሳፔር እንዲያደርግልሽ ይረዳሻል ማለት ነው። የትንፋሽ ማጠር እና ሽንት ቶሎ ቶሎ የመምጣት ነገር፣ ሙድ መቀያየር ይኖራል። ቁርጭምጭሚትና እግር አካባቢ ህመም ሊሰማሽ ይችላል ላይሰማሽም ይችላል። ይሄ ከአቬሬጅ የሴቶች ምንትን ላይ ነው የተወሰደው ማለት ነው። እሺ ቁርጭምጭሚት ምናምን፣ ቁርጭምጭሚት እና አገር አካባቢ ህመም ይሰማሻል። የደም ሌብልሽ ደግሞ ወይ ሊበዛ ወይ ሊያንስም ይችላል ማለት ነው። አሁን ደግሞ ስለ ልጅሽ እድገት እናውራ። በዚህ ወር በፍጥነት ነው ማደግ የሚጀምረው። አጥንትና ጡንቻቸው እየጠነከረ ይሄዳል። እጃቸውን፣ እግራቸውን፣ ጣታቸው በትክክል ያድጋሉ። ቅንድብ የዓይናቸው ቅንድብ ጸጉራቸውና ጥፍራቸው ማደግ ይጀምራል። እና ደግሞ መገላበጥና መንቀሳቀስ ይጀምራሉ ማለት ነው። ስለ አመጋገብሽ ደግሞ እናውራ። መመገብ ያለብሽ እንደ ሎፋት ያላቸው ወተት፣ ቺዝ፣ እርጎ፣ ፍሬሽ ፍሩቶች እና አትክልት፣ እንደ ፕሮቲን ያላቸው ደግሞ ስጋ፣ ዶሮ እና አሳ፣ ያው አሳ ሜርኩሪ የሌለው ማለት ነው። እና ደግሞ እሩዝ፣ አጃ፣ ለውዝ የመሳሰሉትን መመገብ ያስፈልጋል። መብላት የሌለብሽ ደግሞ ወይም ሪስትሪክትድ የሆኑ ምግቦች ምንድናቸው? ያልተፈላ ወተት፣ ጥሬ ስጋ፣ ሱሺ፣ አልኮል እነዚህም መመገብ የሌለብሽ ነገሮች ናቸው ማለት ነው። አሁን ደግሞ ማድረግ ስለሌለብሽ ነገር እናው፣ አንደኛ ሆድሽ ስለሚገፋ አቀማመጥ እና አተኛኘት ልጁን እንደሚመች መሆን አለብን። በጡት አካባቢ የሆድና ጎን ላይ ማሳከክ ለመከላከ ማሳከክን ይኖራል። ለመከላከል ደግሞ ቀዝቃዛ ሻወር መውሰድ፣ ፓራፊን መቀባት አስፈላጊ ነው። የደም ዝውውር ለማስተካከል ብዙ መቀመጥና መቆም ማቆም አለብሽ። መራመድ አስፈላጊ ነው። አንዳንድ ስፖርቶች መስራት አስፈላጊ ነው ማለት ነው። በደንብ ረፍት ማድረግ፣ በግራ ጎን መተኛት፣ የሚመች ጫማ ማድረግ ማድረግ ማድረግ ይሄ ማድረግ የሌለብሽ ነገር ነው። ኦልሶ ጃንክ ፉድ የምንላቸውን እንደነ ቺፕስ፣ በርገር አለመመገብ፣ ቶሎ ቶሎ ሽንት የሚመጣ ከሆነ አለመቋጠር፣ ቶሎ ከመተኛ ላይ እና ከመቀመጫ ላይ አለመነሳት ምክንያቱ የማዞርና ፌንቱ ላይ ሊያጋጥም ስለሚችል ማለት ነው። አሪፍ እና የምትወጂ ዘፈን ማዳመጥ፣ አጫጭር ወክ ማድረግ፣ ዮጋ መስራት፣ ፖዘቲቭ የሆኑ ነገሮች ማለትም አንቺን ጭንቀት ውስጥ የሚከቱሽን ነገሮች ማስወገድ ማለት ነው። ይሄ ለልጁ ጤንነት በጣም አስፈላጊ ስለሆነ እዚህ ላይ ፎከስ ብታደርግ ይላለሁ። ስለዚህ አሁን ለዛሬ ለአምስት ወር እርግዝና ላይ ላልሽ ሴት ይሄን ይመስላል። በጣም አመሰግናለሁ። እንደ ሁልጊዜው ላይክ እና ሰብስክራይብ ትብብራችሁ አይለየኝ። አመሰግናለሁ።